ሰዎቻችን እንዴት ናችሁልኝ ሁሉ ሰላም ሁሉ መልካም እኔ ጋር እግዚአብሔር ይመስገን ሁሉ ሰላም ሁሉ መልካም ነው ከስንት ጊዜ በኋላ እንግዲህ በአዲስ ቪዲዮ ወደ እናንተ ከችበ ያለው ውድ ቤተሰቦች እንዴት ናችሁልኝ ሁሉ ሰላም ሁሉ እንግዲህ ላይክ ሼር ኮመንት እያደረጋችሁ አበረታቱኝ እላለው ማለት ነው ዛሬ የመጣው በአዲስ ቪዲዮ ነው ማለት ነው እና ይህም ቪዲዮ እንዳጋጣሚ ቲክቶክ ላይ ገብቼ ስክሮል ስክሮል ሳደርግ አገኘሁት ማለት ነው እና ላይቭ ላይ ነው ሲያወሩ ሰማውኝ የሆነ በውስጥ የሁሉ ጊዜ አስብ ነበር እና የቤተሰቦቿን ደስታ እሷ ሀገር ቤት ገብታ ደስታ ማየት ነበር የፈለኩት። ው ተብሊ ላይ አድርገው ታያላችሁና ስለ ላይላ ጉዳይ ላወራ ነው የመጣሁት። ላይላ እንግዲህ ያው የኢትዮጵያ ልጅ ማለት ነው የምችለው ማለት በኢትዮጵያ ስልሳ ሚሊዮን በሳውዲ አረቢያ ሪያል ወደ አንድ ሚሊዮን ምናምን ሪያል ብር ተጠይቃ ያው፣ ሳውዲ አረቢያ ላይ ሰው የገደለ ይገደላል፣ የሰረቀ እጁ ይቆረጣል፣ ምናምን ምናምን ነው ህጋችን። ሁላችንም እናውቀዋለን። እና እሷ እንግዲህ ያው እንዳጋጣሚ በስብ ውስጥ ያክል ታስታውሳችሁ፣ የዛሬ ሁለት ዓመት እንግዲህ ያው ሰዎቿ ጋር፣ ተሰሪዎቿ ጋር ትሰራ ልጅ ወርቃባትን እንግዲህ አብረው እንትን ሲሉ ያው ሰውየውም ማለት ሴትየውም ማለት እና ልጅቷ በሆነ አጋጣሚ ህይወቷ ያልፍባታል። እና በዛ ምክንያት አንቺ ነሽ ልጃችን ህይወት ያጠፋሽው ምናምን በሚል ምክንያት ያው እንደተነገረን ቪዲዮ ላይ ተብላ ይሄ እንግዲህ ለሞት ፍርድ የደረሰች ልጅ ከዛ ሰዎቹ እኛ ብር ይሄንን ከሰጣችሁን ልጃችሁን እንፈታለን፣ አንገላትም የሚል ቃል ዋናዎቹ ሰዎቹ እንግዲህ የልጅቷ እናትና አባት ብለው ሲያቀርቡ የኢትዮጵያ ህዝብ ተብሎ ያ ብር ተሰበሰበ። ልጅቷ እንግዲህ በሰላም ሀገር እንድትገባ ነው የተሰበሰበው። ሁላችንም አስተዋጥ አለን። ለምሳሌ ይህንን ስል ብር ላልናዋጣ እንችላለን፣ ብር ላንሰጥ እንችላለን፣ የሰጠን ብሎ ኖር እንችላለን፣ ያልሰጠን ብሎ ኖር እንችላለን። ግን ሁላችንም የራሳችን አስተዋጽኦ አድርገናል። እንዴት ብትሉኝ ቲክታክ ላይ ሄዳችሁ ቢያንስ ስልሳ ሚሊዮን ብር ማለት በኢትዮጵያ ቀላል አይደለም። ታብ ማድረግ አለ፣ ሸር ማድረግ አለ፣ ዩቱብ ላይ ቪዲዮ መስራት አለ። እኔ ከሶስት ሁለትም ቪዲዮ ሰርቻለው። ብዙዎቻችን ሰርተናል ቪዲዮ እንደዚህ ድምጽ መሆን ለሰዎች ሸር ማድረግ ብዙ ነገሮች ሰርተናል። ይህን ማድረግ ማለት ያው ብር እንደ መስጠት ነው። እኔ ሸር አድርጌ አንድ ሰው ሄዶ ቢሰጥ ወይ አንድ ሰው እንትን ቢል ቀላል አይደለም። ሁላችንም አስተዋጽኦ አለበት። ዝች ልጅ ላይ አስተዋጽኦ የሌለበት አለ ብዬ አላምንም። ሶሻል ሚዲያ ተጠቃሚ ሰው ማለት ነው። እንኳን ውጭ ሀገር የሚኖር ቀርቶ ኢትዮጵያ ላይ የሚኖሩ ሰዎች በጣም አስተዋጽኦ አድርገውበታል እና ትናንት እስክሮርስ አደርግ የምንሰማው መሰላችሁ እንትን ኢምባሲ እኛ የሰማነው በመጀመሪያ የሰማነው እንግዲህ የዛሬ ብሩ እንደተሰበሰበው ሁለት ወር ነው የቀራት። ከሁለት ወር ካለፈ ህይወቱ ያልፋል ተብሎ በሁለት ወር ነው ብሩ የተሰበሰበው። እንግዲህ ሁላችንም የዋይታችኋል። ሚዲያ ላይ በተለያየ ሚዲያዎች ተሰብስቧል። ያ ብር ከገባ በኋላ እንግዲህ ወደ ሳውዲ አረቢያ ሪያል የኢትዮጵያውም የተለያዩ ሀገሮች የአሜሪካ፣ አውሮፓ የተለያዩ ብሮች ወደ ሪያል ተቀያይረው ብሩ ሞልቶ ኢምባሲ ተቀብሎ ተረካክበን ልጅቷን ካለችበት እንግዲያው ትገደላለች፣ እንደዛ ከተባለው እስር ቤት ወጥታ ወደ ሌላ እስር ቤት ተዛውራ ከዛ እንትን ኢምባሲ ይዞታል እና ነገሩ ይጨርሳል ተብለን ነበረ። ሁላችንም ሰምተናል። ላይላ ቤተሰቦቿንም ስልክ ደውላ አግኝታ ላይ ተብሎን እሽ ብለን እልል ብለን በቃ መቼ ነው የምትሄደው መቼ ነው ኢትዮጵያ የምትሄደው? በነገራችን ላይ ነገ ትሞታላችሁ ተብሎ ቀን ተሰጥቷችሁ ያንን ነገር አልፋችሁ ለሀገራችሁ ልትበቁ ስትሉ አሁን ምን አይነት ደስታ እንደሚሰማችሁ ማለት ሁላችንም መቼ እንደምንሄድ አናውቀውም፣ ግን ይህን መስማት ማለት ቀላል አይደለም። እና እንደዛ ተበላ ተብለን እኛም ደስ ብሎን እየጠበቅን እያለ አሁን ትናንት፣ ከትናንት የዛሬ ስቶር አራት ወር ፋሲጋ ቪዲዮ ሰርታ ታስታውሳላችሁ። እስከ ቤተሰቦቿ ማስፈራራት ደርሰዋል። ፋሲጋ እንትን ልጅቷ እስካሁን አደውል ምናምን ሰርታ ብላ ቪዲዮዋን አስጠፍተዋታል። አሁን ሳይው የለም፣ ፕራይቬት ታድርገው ታጥፈው አላቅም እሷን ምንም ነገር ያለችው የለም። ይሁን ሶስት ወር ሞላው ምንም አልተናገረች። ትናንትና እንደ አጋጣሚ ስክሮል ሳይደርግ ስለሌላ ጉዳይ ሲያወሩ ሰማሁ። በጣም ትልልቅ ሰዎች ናቸው። እኔ ቪዲዮ ሁሉ አለኝ፣ እንደውም ፖስትቸዋለው ቲክታክ ላይ ሁሉ ማለት ነው። ከዛ ትሰማ ኤምባሲ አያውቀውም ልጅቷ ምናምን ነገር ቀጠሮ የለም ምናምን የሚባል ወር የሰማው ኤምባሲ የሚባል ነገር የእሷን ነገር አልያዘውም የሚታወቁ ሰዎችን ጠይቄያለሁ እያሉ ሲያወሩ እንግዲህ ሰማ እኔ ትፈታለች ብዬ ስል ይሄንን መስማቴ በጣም አዘንኩኝ። ማለት ኤምባሲ ሁሉ ነገር አልቆ ማለት ሰዎቹ ብራቸውን ተወሰዱ ልጅቷን እንደሚለቋት ተናግረዋል። ልጃቸው የሞተችባቸው ሰዎች እሺ ካሉ ከፈቀዱ አለቀ። እነሱ እሺ ብለው ተፈራርማ አውቅተው እሺ ብለው ነው ብሬ የተሰበሰበው። እንግዲህ ሁላችንም ማወትና ስለ ይቅርታ ተጠርቼ ያቋረኩት ማለት ነው። ውሃ ምናምን እያለኝ ማለት ነው እና የኔ ውዶች ያምላችሁ እንግዲህ ማለት ነው እና እንደዛ ተብለን ኤምባሲ ይዞታል ተብሎእና እና ኤምባሲ ከያዘው ለምሳሌ ለህዝብ ማሳወቅ ግዴታውን፣ እሷ የህዝብ ልጅ ማለት ናት፣ ህዝብ ነው ብር የሰበሰበው ህዝብ ነው ስለዚህ እንትን ቢይዘው ይሄ ምንም እንትን አይደለም። አይ እዚህ ቦታ ላይ ደርሳለች እንዲህ ነው ልትፈታ ነው ምናምን እያሉ ሲሉ የነበረው አሁን ላይ ጽጥ ምንም ነገር የለም እና ኤምባሲ አልያዘውም፣ ኤምባሲ እንዲሁም ምንም ነገር የያዘው ነገር የለም ስለ እሷ ምናምን እያሉ ትናንት ሲያወሩ ሰማሁ እና እናንተ አሁን በዚህ ጉዳይ ላይ ምን ትላላችሁ? ማለት በኮሜንትም ሆነ ቪዲዮም የሚሰሩ ሰዎች እንዲሁም በቲክታክም በፌስቡክም፣ በተለያየ ነገር እንግዲህ ሶሻል ሚዲያን የምንጠቀም ሰዎች ወይም የምትጠቀሙ ሰዎች በፊት ድምፅ እንደሆናችሁት፣ አሁን ስምን ደረሰ፣ ብራችን ወት ገባ ማለት ሁሉም የኢትዮጵያ ህዝብ ሰው እንደዛ ማለት አለበት። ለምሳሌ ኢትዮጵያ ላይ ስንት የተራቡ እናቶች አሉ። ዛሬ ቁርስ በልተው ምሳ የማይደግማሉ ምሳ በልተው እራት የማይደግማሉ፣ በቀን አንዴ እንኳ መብላት የማይችሉ አሉ። እነሱን መርዳት ሲገባን የእሷ የህይወት ጉዳይ ነው ብለን ሁላችን የሚረዳ ነው። ለቤተሰቦቻችን ቡና የተለያየ ነገር ማድረግ ሲገባን አይ የእሷ እኮ ህይወት ነው፣ እነሱ አንድ ቀን ባይጠጡ ምንም አይሆኑም ብለን ያደረግን አይደል? አብዛኞቻችን ማለት ነው። እና ይህ ነገር ምን ላይ ደረሰ? እሺ፣ ብራችንስ እሱ የት ገባ? እንግዲህ ትወጣለች። ሶስት ወር ነው የቀራት፣ ሁለት ወር ብሩ መሰብሰብ አለበት ተብሎ በዛ በሁለት ወር ውስጥ ነው የተሰበሰበው። ምን ደረሰ? ወይ የት ሄደች? ይሄ የራሴ ጥያቄ ነው። እኔ እንደግል ጠይቃለሁ። የህዝብ ልጅ ናት። ወይ የት ሄደ? ወይ የት አደረጉት? ምን ላይ ነው የደረሰው? ሁለት አመት ሙሉ እንዴት ነው ታስረ ያለችው? ቤተሰቦቿ ምንም የሚናገሩት ነገር የለም። ብሩ ብቻ ተሰበሰበ፣ ስልክ ተደወለልን፣ ሰማን አሉ፣ አመሰገኑ። መጨረሻውን ያሳምርልን፣ ልጃችን ስገባ ደግሞ በደንብ እናመሰግናለን አሉ። አለቀ። አሁን ላይ ግን ምንም የሰማነው ነገር የለም፣ ወይ የት ሄደ። ፋስጋስ የሰራችሁን ቪዲዮ ለምን አጠፋችሁ? ይሄም የኔ ጥያቄ ነው። ለምሳሌ ሰርታለች ቪዲዮ። ያ ቪዲዮ ለምን ፕራይቬት ይገባ? ለምን ጠፋ? እንደገና ስትናገር ራሱ ለምን እሷ ቤተሰቦቹ የሚያስፈራራቸው አካል አለ፣ ልጅቷ ምንም አልደረሰችም ምናምን ብላ ቪዲዮ ሰርታለች። ብዙ ሰው እየተነጋገረበት ነበር። መጨረሻ ላይ ቪዲዮውን ፕራይቬት አድርገው ሳጥፋው፣ የማውቀው ነገር የለኝም። አሁን ቪዲዮ የለም፣ ይህ እሷም ዝም አለች። በነገራችን ላይ ይህን ነገር ይዛ የመጣችው ፋሲጋ ናት። ሁላችንም እናውቃታለን፣ ፋሲጋን በመጀመሪያ ማለት ነው። ከዛ እሷ ለቅቃ ቪዲዮ፣ ሁሉም ተረባረበ፣ እውነት ሆነ። ቤተሰቦቹ አቀረቡ፣ ወንድሞቹ አቀረቡ፣ ብዙ ነገር ተደረገ። አሁን ግን ምን ላይ ደረሰች? በጣም ታዋቂ የተባሉ እነ ተስፍሽ ተብል እንደውም የተወሰኑትን ተብሌ ላይ አድርጋቸዋሉ። የሚቀሩም አሉ። ብዙ ያሰባሰቡ ብዙ የረዱ ማለት ቁጭ ብሎ ብቻኛ ሚዲያው ላይ ፊትለፊት መድረኩ ላይ ቁጭ ያለው ነው እንጂ የምናየው ከታች እኮ ብዙ ሰዎች እጃቸውን ያወጣሉ። ስልሳ ሚሊዮን ብር ማለት ቀላል አይደለም። አንድ ሰው ስንት ብር ቢያወጣ ነው? ምን ያክል ቢቀመጡ ነው? ምን ያክል ሰዓት ቢቀመጥ ነው? ዋጋ አለው እያንዳንዱ ማለት ነው። እኛ ዝም ብለን እንደ ቀላል ምናምን ነገር ልናየው እንችላለን እና በጣም ከባድ ነው። ምን ያክል ዋጋ እንደሚከፈል እናውቃለን። ስለዚህ እነ ተስፍሽ፣ እነ ሀልጥ ፋውንዴሽን እነ ሙቤ የሚባል ይሄ አለ የሆነ ልጅ ማለት ነው። ሙባረክ ሳይሆን ያኛው ሙቤ የሚባል አለ እና ሲና አሉ እንግዲህ፣ እነሰሱ ማለት ነው። እነ ሀልጥ እንግዲህ ዋና አዎቹ ነበሩት ሲሰበስቡ የነበሩት። እምን ደረሰ ወት ሄደ? እንግድ ለምን እነሱ የሆነ ነገር አይሉ ለምን አይናገሩም? ልጅቷስ፣ አስቡ የት ገባች? ሁለት ዓመት ማለት ቀላል አይደለም። እኔ እንደውም ዛሬ የሰራሁትን ቪዲዮ ያን ጊዜ የሰራሁትን ቪዲዮ ቼክ ያደረግኩት ነበረ። ገብቻ ማለት ነው። ወይት ሄደች? ወይት ደረሰች? ስለዚህ የሁላችንም ጥያቄ ነው። ጥያቄያችን ይመለስልን ነው የምለው። እኔ ለራሴ ጥያቄ ነው። ወይት እንደገባች፣ ምን እንደደረሰች ማወቅ እፈልጋለሁ። በቃ ምን ደረሰች? በቃ ወይት ሄደች? ወይት አረጋችኋት? ወይት ና? በቃ ይነገረን፣ ንገሩን ይሄ የራሴ ጥያቄ ነው። የምር እኔ በጣም የሚያሳዝኝ ደግሞ ቤተሰቦቿ ማለት ልጅ ትመጣለች ልትገደል በቃ ሬሳ ነበር የምንቀበለው በቃ ሞት ወገለዋት ምናምን እና አሁን የኢትዮጵያ ሕዝብ እግዚአብሔር ይስጣችሁ ልጅ ላይ ነው ብለው መርቀው ልጃቸውን ሳያዩ መቅረት ማለት ቀላል አይደለም። እንደውም እኔ ትናንትና የሰማሁት ወደ 18 ሚሊዮን ተቀብለዋል ቤተሰቦቿ። ከዛ በኋላ ምናምን የሚባል ወሬ ነው ትናንትና ሲያወሩ የነበሩት ቪዲዮ ላይ ያለ። ቪዲዮውን ይዤ ነው ተጠያቂ ነው ሆኖ አንድ ሰው ቪዲዮ ሲሰራ ተጠያቂ ይሆናል። እና ላይቭ ላይ ቁጭ ብሎ ገስ ላይ ሲያወሩ ነበር እንደዛ ማለት ነው። ስለዚህ እኛ የምናቀው እኔም ማቀው በግሌ የኢትዮጵያ ኤምባሲ የሳውዲ አረቢያ እንደያዘው ነው የማውቀው። የሳውዲ አረቢያ ኤምባሲ ወጥታችሁ ወይም በፔጃችሁ ጽፋችሁ አስተላልፉ፣ ያለውን ነገር ንገሩ። ቢያንስ ውስጡ ያለው ሚስጥር ባነግሩት አይ ልጅቷ ትወጣለች ወይ እንዲህ ነው የሚለውን ነገር እንኳ ልጅቷስ፣ በህይወት አለችች ሶስት ወር ቀጠሮ የተሰጣት በሁለት ወር ብር ተሰብስበው ሶስት ወር ነው የቀረበት፣ ሶስት ወር ውስጥ ካልተሰበሰበ ህይወቷ ያልፋል የተባለ ልጅ አለች ወይ? ጊዜ የተሰጠው ለዛ ነበር አለች ከቦታ ተቀይራ አሁን እንትን ላይ ነው ያለችው ህጉ ምናምን እንትን እየተባለ ነበር ያላችሁት እና አሁን ላይ አለችው በህይወት ምንድን ነው የምንሰማው ነገር የለም ቤተሰቦች የሚሉት የለም አስተናባባሪዎቹ ብር የሚሉት የለም ምንም ነገር የሰማነው ነገር የለም ከእናንተ መልስ እንጠብቃለን እኔ የራሴ ሀሳብ ነው እናንተ ደግሞ የምትሉትን መስማት እፈልጋለሁ። ሁላችሁም ሶሻል ሚዲያ ተጠቃሚዎች ድምጽ ሆኑ ነው የምለው እኔ በግሌ መስማት ስለምፈልግ ነው። ውድ ቤተሰቦች ሁላችሁም ላይክ፣ ሼር፣ ኮመንት እያደረጋችሁ ስለምታበረታቱኝ አመሰግናለሁ። በሌላ ቪዲዮ እንገናኛለን። ባይ ባይ።